በቃ እሺ። ዛሬ ነው እሺ። እኔ አላቅም ሶሻል ሚዲያ ላይ ምናልባት አይተሽ ከሆነ አላቅም። ነው ካሜራም ዛሬ ይዤ በህዝብ ፊት ነው የመጣሁት። ምናልባት አይተሽም ከሆነ አላቅም። ባለቤቴ በጣም በሀይለኛው ታማለች። ሀይለኛ ግፊት ውስጥ ነች። በዛ ላይ ወሯ ደርሶ ልትወልድ ገብታለች እና ማንም ካጠገበው የለም። ባለፈው ኢቨን ሴድ እንኳን ቤተሰቦቿ ራሱ ካጠገበው የለም? ቆይ ማለት እኔ ካጠገባው ካልተረዳኋት፣ አንቺ ካልተረዳው፣ ቆይ ልጅ እወዳለሁ፣ የልጅ ልጅ ማየት እፈልጋለሁ ምናምን ስትይኝ ነበር። እኔ እኮ ልጅ አይደለም እየተከራከርኩ አለሁ። ማማን እኮ ጠላችብኝ እኮ እቺ አንድ ፍሬ ልጅ ጠላችብኝ። አንቺም እናት ያርጊላት። ይቅርታ፣ አንተን አምሳያ ማየት በጣም ነው። እሺ አሁን እንሄዳለን ማሚ

ሰዎችን ቤት ውስጥ ነው ይሄ ይቅርታ ጠይቀ እሱን ገብቷት እኮ ነው። ተዘልጽተ ሰላም ቤተሰብ እንዴት ናችሁ? ያው እኔ ደህና ነኝ። ያው ሰሞኑ እንግዲህ እያያችሁ ነው። ትንሽ ኮንዲሽን ምናምን ልክ አይደለምና ትንሽ ከእሷ ጋር ያለው ነገር ምንም ፊክስ ሊሆን አልቻለም። እንዴት አድርጌ ይቅርታ እንደምጠይቃት ምናምን እየሞከርኩ ነውና ብዙ ነገር እያሰብኩ ነበረ። ባለፈውም እንግዲህ አይታችሁኝ ነበር እንዴት ሆኜ ምናምን ይቅርታ አስጠይቀስ ነበር እና ይቅርታ ይህን ሪጀክት እያደረገችው ነበር፣ ምንም መቀበል አልፈለገችም እና ዛሬም እንግዲህ ድጋሚ እንግዲህ የመጨረሻ ሙከራ ይህን ልሞክር ነው። ያ ሙከራ ደግሞ ብዙ ነገር አስቤያለሁ። ማለት በቃ እኔ እንደውም መጀመሪያ የእሷን እናት ለማናገር ነበር ያሰብኩት፣ ግን የሷን እናት ባናገር ማለት ያው አለ አይደል አንዳንድ ጊዜ እነሱም ቅር ያላቸው ነገር ሊኖር ይችላልና በቃ ምን ማድረግ እንዳለብኝ ግራ ገብቶኛል ግን ዛሬ ለአንዴና ለመጨረሻ የገዛ እናቴ በቃ አብረው እንዲስማሙ ይቅርታ እንድጠይቃት እሷም ያለው ነገር ካሁን በኋላ ጭቅጭቅ እንዳይኖር ካሁን በኋላ በቃ ትዳሪ ሰላም እንዲሁ ምናምን በቃ ለአሳምናት ሞክራለሁ። ምክንያቱም ማለት እንዴት ብዬ እንደምነግራቸው አላቅም። በእርግጥ ማዘር ከዚህ በፊት አውርታኛለች በግል ልጅ እንደምትፈልግ የልጅ ልጅ ማየት እንደምትፈልግ። ቢያንስ እሱ ምክንያት አድርጌ እንኳን ከሷ ጋር ያለውን ነገር ይቅርታ እንዲደራረጉ ይቅርታ እንድጠይቃት ባለቤቴም ያለችበት ሁኔታ አይታቸዋል። አኪም ቤት እንደገባች ስቲል ዞ ነች፣ ትንሽ ግፊቱም አለ። በዛ ላይ ደግሞ እርጉዝም ነች። ያለችበትም ሁኔታ ትንሽ ከባር ነውና፣ እንዴት ብዬ እንደምናግራቸው አላቅ። ማለት ሙዲም ልክ ያልሆነበት ትልቁና ዋናው ነገር ምንድነው፣ ባለቤት በጣም ጭንቀት ውስጥ ነች። ያለችበት ሁኔታ በጣም ማለት በዚህ ሁኔታ ውስጥ የሆነ ነገር እንድትሆን አልፈልግም። በጣም እየታመመች ነው። በዛ ላይ ደግሞ ልትወልድም ደርሳለች እንደነገርኳችሁ። በዛ ላይ ግፊቱ አለ፣ በዛ ላይ የእርግዝና ነው ስሜት አለ ምናም ያ ሁሉ ነገር ረብሸዋታለና ያ ነገር እሷ መረበሹ ለኔ ራሱ ሰላም ነው የነሳኝና ምንም በቃ ደስተኛ ሊሆን አልቻልኩም። ስሜቴ እኔ ራሴ ብጥብጥ ነው ያለውና እንዴ ብዬ እንደምነግራችሁ አላቅምና ያንንም በማስመልከት ነው ማለት እኔ ማዘረን ጋር ሄጄ ባላናገራት የሆነ ነገር ምናም ባለ ደስተኛ ነበርኩኝ። ግን በቃ ከባለቤቴ ሰላምና ከባለቤቴ ጤንነት አይበልጥም። አሁንም ድጋሜ ማዘር በቃ ኖርማሌ እርግጠኛ ነኝ የልጅ ልጅ ማየት ስለምትፈልግ በዛም የምትጨክን አይመስለኝም። እሷን እጄ ደግሞ እለምናታለሁ። ከሷ ጋር ደሞ ሰላም እንዲፈጥሩ፣ እርቅ እንዲፈጥሩ ምክንያቱም ከሷ ጋር ሰላም ፈጠሩ ማለት የኔና የባለቤቴም ነገር በእርግጠኝነት ይስተካከላል። ምክንያቱም ትልቁ አሁን ችግር እየሆነብን ያለ ነው የቤተሰብም ችግር ነውና ትዳር መካከል እንደዚህ እየተገባ የሚበጠበጠው ነገር ያ ለባለቤቴ ብቻም ሳይሆን ለኔ ራሱ እረፍት ነስቶኛልና እስኪ ማለት ቤተሰቦቻችን እንዲስማሙ የኔ ማዘርም በቃ ከባለቤቴ ጋር እንድትስማማ ከነሱ ቤተሰቦች ጋር እንድትስማማ በቃ አምና መቀበል ያለባትን ነገር አምና እንድትቀበል ለማድረግ እሞክራለሁ። እና አላቅም፣ ብቻ ያው እንግዲህ ፈጣሪ እንዲረዳኝ። ቤተሰብ እናንተ ምን ትንበሉ? አላቅም፣ ብቻ ማለት ቤተሰብ ማለት ዛሬ ማዘር ጠፍቼባት ስለነበረ እንደነገርኳችሁ፣ ያው ቪዲዮ ላይ በእርግጠኝነት ታይታቸዋል። ሀገር ውስጥ አልነበርኩም። የሆነ ሰዓት ማለት ሀገር ውስጥ ስላችሁ ስፔሻሊ አሁን የምንኖርበት በት ኤሪያ ላይ አልነበርኩም እና ትንሽ ወጣ ብዬ ነበርና ማዘርም ተጨናንቃ ነበር የጠፋየት ምናምን ሊ ምናምን እያለች ነበርና ስቲል ነው ቤት አልሄድኩ፣ ማዘርንም አላየዋትም እና ድንገት ነው ዛሬ ቀጠርኳትና፣ ዛሬም እንግዲህ በቃ ቢያንስ መጥፋቴን ማውቃ ትንሽ ራቅ ከፊቷ ማለቴን ማውቃ ምናልባት ምትራራልኝም የሆነ ነገር ሰላምም ለመፍጠር የምትሞክር ከሆነ ዛሬ መጠይቃታለሁና አክቹሊ፣ እዚሁ ነው የቀጠርኳት፣ እኔ አሁን ያለሁት እዛው ግቢ ውስጥ ነውና እዚህ መሆኔንም ብዙም ሰው አያውቅምና፣ ያው እንግዲህ ደው ይላታለሁ። እሷ ስትመጣ እንግዲህ ያው እሷ እግር ስርም ቢሆን ወድቄ ያለውን ያለው ነገር ማስተካከል እንድችል ይቅርታ ማድረግ እንድችል ማለት በቃ ትዳራችን ቤተሰባችንም መልካም ነገር እንዲሆን ያው እንግዲህ እለምናታለሁ። ማለት አላውቅም፣ እንዲህ አይነት ህይወት ውስጥ ያጋጠማችሁ ሰዎች ናቸው ሞር አንደርስታንድ እምታደርጉኝና እንዴት ብዬ እንደምናገራቸው አላውቅም እና እኔ በጣም ነው ማለት ስትረስ ውስጥ የሆነ ተጨናንቅ ያለው በእንደዚህ አይነት ጉዳይ ውስጥ ና ብቻ ደውዬላታለሁ። እሷ መታ ደግሞ ያለውን ነገር አብረን እንትን ስትመጣ እንግዲህ እንገናኛለን። ቤተሰብ መታለች እንግዲህ ፈጣሪ ይርዳ በሉኝ።

ምን ማለት ነው አንቺ ከኔ ይልቅ ሌላ ነገር ነው የሚያሳስብሽና ምንም አንደርስታንድ ልታደርጊኝ አልቻልሽም ምርጫን ተጠቀምክ ምርጫውን መጠቀምና ምናምን አይደለም እኔ እኮ አሁንም አንደኛ አንቺንም ለማየት ፈልጌ ነው የደወልኩልሽ ድምጽሽም ስለናፈቀኝ ነው አንቺ ግን ልጅሽ እንኳን አይናፍቅሽም የታለ ዘጋብኝ ዘጋ ከናካቴው ነው ስልክን የዘጋብኝ ብናፍቅማ አዘጋውም ነበረ ጥቆ በትናፍቂኝ እኮ አሁን ናፍቀሽኝ እንኳን እየናፍቅሽ ልደውልልሽ እንኳን በለ ነገር የሆነ በቃ ስፊት የሚነሳ ነገር ነው ዛሬ አሁን ማሚ የሆነ ነገር ነው። በጣም በጣም ድክም እና ምን አዲስ ነገር አለ? በቃ እሺ፣ ዛሬ ነው። እሺ አላቅም ሶሻል ሚዲያ ላይ ምናልባት አይተሽ ከሆነ አላቅም። ይኸው ካሜራም ዛሬ ይዤ በህዝብ ፊት ነው የመጣሁት። ምናልባት አይተሽም ከሆነ አላቅም። ባለቤቴ በጣም በሀይለኛው ታማለች። አይለኛ ግፊት ውስጥ ነው። በዛ ላይ ወሯ ደርሶ ልትወልድ ገብታለች እና ማንም ካጠገበው የለም ባለፈው ኢቨን ስሄድ እንኳን ቤተሰቦቿ ራሱ ካጠገበው የለም ቆይ ማለት እኔ ካጠገቧ ካልተረዳኋት አንቺ ካልተረ ቆይ ልጅ እወዳለሁ፣ የልጅ ልጅ ማየት ፈልጋለሁ ምናምን ስትይኝ የነበረው ልጅ እሱን ብያለሁ። አሁንም የልጅ ልጅ ማየት ፈልጋለሁ። በሰላም ትገላገል። እኔ ባለፈው ራሱ መጣ ይቅርታ ከለመነችን በኋላ አይምሮ ይልክ አልመጣልኝ። ጸጸት ገብቻለሁ። ከተጸጸሽ እሺ በቃ ለምን ይቅርታ አታደርጊ? ልጁንም ለም በሰላም አትገ እሺ ልጅ ምንም በማያውቁ የሆነ ነገር ቢሆን ጸጸቱ ያስችልሻል? እና እቤት መጣ ይሄንን ነገር ተመካክረን መፍታት አንችልም እንዴ? በቃ እኔ እዚህ አሁን ቤትም ብመጣ ሀሳብሽ እንዳቀየረኝ እኔ በታኪም ሐኪም ቤት ድረስ ይጠሩሽ። እናት ቤት እኮ እናት የተናገረች እናት የተቆጣችን ተብሎ እኮ አይወጣም እኮ ኧረ ታሪ ምን ላደርግ ምንም። ከሆነ ጊዜ በኋላ አንቺም እሷም ባህሪያችሁ እየተቀያየረ ነው። እኔ ምን ላደርግ የሚረዳኝ አጣ። እኔ እራሴ በቃ የሆነ ውስጤ እኔ እንጃ፣ ተመላለሰችብኝ። የገፋኋት ነገር እኔ ውስጤ ላይ በጣም ረብሾኛል። የእምር ከልብሽ ነው ማለት ነው? ከልቤ ነው። እሷ የአንተን ልጅ ያዘች ልጄ ናት ከአሁን በኋላ ማሚ ሀሳብሽ እንዳትቀይሪ። እኔ እኔ አሁን ወዲያው በሀሳብሽ እራሱ ስትስማሚ ሌላ ነገር አሰበሽ እዛ ሄደሽ የባሰ ጭንቀት እንዳጨምሪ ይሄ እንደሆነ ልንገርሽ፣ ከዚያን ጊዜ በኋላ አንተንም እራቀኝ። ሁለተኛ ነገር ደግሞ ለላርገ ሳይም ተረጂው ነገር ልጄን እንኳን ማየት ላጣ ነው ማለት ነው። ይሄን እድል ደግሞ ማጣት አልፈልግም። ስለዚህ ይቅርታ ታረጋለህ። አብራችሁ በይቅርታ ተስተካከሉ። የምርሽ ነው? ልጅናት አርሳት አለ የልጅ ልጄን ማሳደግ እፈልጋለሁ። ተጸጽቻለሁ። ካለፈ ይሄ የምር እንደዛ ሆነ ደስ ብሎኛል። የምር በጣም ደስ ብሎኛል። የምር ከልብሽ ነው? አዎ፣ ከልቤ ከልቤ ከልቤ። ደስ በጣም ደስ ብሎኛል የእውነት ማዘር። እኔ ከማዘር አንደበት እኔ እንደዚህ እሰማለሁ ብዬ አልጠበኩም። በጣም በጣም በሽተኛ ነገር አልመሰልም፣ ታውቃለህ። ደስ ብሎኛል የእውነት ነው ደስ ያለኝ። በጣም ነው ይጓጉ። እሺ፣ አሁን እንሄዳለን ማሜ። አላስገባም ብሎኛል። አሁን የመጠየቂያ ሰዓት ይቻላል መሰለኝ። ሄደሽ በቃ አንቺም ተሸንፈሽ ቢሆን በቃ ምናም ያረኩት ነገር ምናም በቤተሰብ ፊት ሄደሽ እማእንደዚያ ሆነ ደስ ይለኛል። ሰዓት የከተተብኝ ጎረቤት እኮ ናባኮ። እንደዚህ ከተረዳሽኝ ደስ ይለኛል። አለሁ እኔም ምን በቅርብ መጣሁ እኮ እደውልልሀለች አይደል? አዎ፣ ትደውላለች። እኔ እንዲያውም አንተም ስልክ ዘጋብኝ፣ እሷም ይህንን ያታወራውን በቃ ልጄ ምን ውስጥ ገብቶ ይሆን በማለት እኔ እራሴ ለአብድ ማሚ የምር በጣም ደስ ብሎኝ፣ እኔ የእውነት በጣም ደስ ብሎኝ እሷ በኩል ነው። ኦኬ ደስ ደሞ ነው። እዚህ ለምን ጥፋት በቃ በተቻለ መጠን ይቅርታ ለማድረግ ምናምን፣ አንቺም ልብሽ በቃ በትናንትና ነገር ችግር የለውም። በዚህኛው ነው መሰለኝ በዚህ ነው ይቅርታ። ደህና ናቸው እንዳያቸው ምንም ነገር ቢፈጠር። እንዴት ናችሁ ማዘርዬ? ሰላም ነው እንዴት ነው? እንዴት ነሽ? ለውጣለሽ ማማ ተኝተ ነው ይ ምንም ነገር እንዳታወሪ። ይኸው ይቅርታ ልጠይቅ ነው የመጣችው። ምንም ይቅርታ አያስፈልግም። ከዚህ በፊት ቤቷ እንደናቱ እጄ

ሲጀምር አሁን ያለ ነው ሆስፒታል ውስጥ ነው፣ አበጥብጡ ነርሶቹ ራሱ እየመጡ ሌላ ነገር እየመሰላቸው ነው። ፕሊስ፣ በተቻለ መጠን ድምጻችሁን ቀስ ብላችሁ አውሩ እንደተማረሱ። ሲቀጥል ደግሞ በቃ በድላለች፣ እሷም እኔ ጨቅጭቄያት ነው፣ ነግሬያታለሁ፣ ጥፋትሽን እመኚ፣ ይቅርታ ጠይቂ፣ ያረግሽው ነገር እስከዛሬ ልክ አይደለም። እሷ ስትመጣ ምን ብላኝ ነው፣ በቃ ተጸጽቻለሁ፣ እኔ ሲማረኝ የነበረው ጎረቤት የሰው አሉባልታ ወሬ ምናምን ነበር። አሁን ግን ገብቶኛል፣ ተረድቻለሁ። እኔም ካጠገቡ አልነበርኩኝም መርቂያት ነበረ። ያ ያ ነገር እንዳለ ተሰምቷታል። በቃ እናንተ ለምንድን ነው ይቅርታ የማታደርጉላት? አንድ ነገር ተሰመኛለ። እኔ እኮ ማለት ነው ራሴን አዋርጄ የሴ ልጅ እናት እኮ የአማች ቤት እኮ አትሄድም። ወንድ ልጅ እናት ወንድ ልጅ ቤት እኮ አትሄድም። እሺ፣ እንደዚህ ራሴን ዝቅ አድርጌ ክብሬን ራሴን አውርጄ ማለት ነው ልናምን አሴር ከቤቷ እኮ እንደ ውሻ አባረረ። እሺ፣ እኔ አንድ ነገር ልጠይቀው። እኔ እና እሷ ተገኝተን እርሶ ሲደውሉልኝ እኔ እምቢ ብያለሁ። ቃሉትን አክብሬ ነው አይደል የመጣው። በቃ አሁንም ለኔ ሲሉ ያደርጉት። እኔ እኮ ለወዱ ልጅ አደለም እየተከራከርኩ አለሁ። ማማን እኮ ጠላችብኝ እኮ እቺ አንድ ፍሬ ልጅ ጠላችብኝ። አይናና ሊጋባ ተጸጽታ ነው እንጂ አሳድጋለሁ፣ ተጸጽታ። ማማን ግን ጠላች አልጠላች ይቀርታ እያለች እኮ ነው አሁን። ማዘርዬ እርስዎ የሚያድጉላት አንቺም እናት ያድጊላት። ይቀርታ በቃ አረል፣ በቃ ይቅርታ፣ እንደ ይቅርታ ማድረግ ምን እንደሆነ አጥፍቻለሁ፣ ጥፋቴን አመንኩኝ። እንዴ ክፋትን በክፋት ነው እንዴ የሚመለሰው? ሲጀምር እኔ ከፋጥቼ ያደርኩኝ፣ እሷ መጣ እግሬ ላይ ወድቃ ከሄደች በኋላ እኔ ጠይቂ

አሁን የቀረው ቤተሰብ ተሰብስበን በአንድነት እየተደሰተን ይቅርታ እንጠያየቃለን። አጥፍቻለሁ ምንም

እሱን ገብቷት እኮ ነው ተጸጽታ የመጣችው። እኔም እሱ እኔ ማን ይሰደኝ እያልኩ ነበር ብሎ

የምሬን ነው። በጣም ደስ ብሎኛል። ማለት እስካሁን እንኳን እንደዚህ በመሀከላችንም ሲያየባ የነበረው ሰይጣን ነው ማለት በቃ። ይቅርታ ደግሞ የሚያደርግ ሰው ትልቅ ልብ ያለው ሰው ነው። ይቅር ባይነት ትልቅ ልብ ያለው ሰው ነው። እናንተ ነበራችሁ እንደውም ትልልቆች፣ ይቅርታ መባባል የነበረባችሁ ማለት። ስፔሻሊስቷ እሷ በእንደዚህ አይነት ሁኔታ ውስጥ ሆና ያለችበትን ሁኔታ እያየን ነው አይደል? እየተጨናነቀች ነው። ታማለች። ለተወለደ ደርሳለችና በእንደዚህ አይነት ሁኔታ ውስጥ ደግሞ እኛ ተበጣብጠን ምናምን። ሰላም አይኖራትም። ቢያንስ ለእሷ እንኳን ተብሎ ያለውን ነገር በቃ እንዝገው። ይቅር ደግሞ በቃ ለፈጣሪ ነውና አይባልም። በቃ ከአሁን በኋላ ብጥብጥ እኔ አስረድቻታለሁ። እሷ ነው በቃ ከአሁን በኋላ በትዳሬ ውስጥ በቃ ጣርቃ እንዳገባ እንደ እናት ማድረግ ያለባትን ለልጇ ማማከር ያለባትን ምንም ከእናንተ ያልተደበቀ ነገር ከአሁን በኋላ ፊት ለፊት ነው የሚሆነው ምንም ነገር። ስለዚህ በይቅርታ ማለት አለብን። ሙሉ ጥፋቴን አምኛለሁ። በቃ ተሳስቻለሁ። እኔ እኮ እሷ ነሽ

እሷ ጋር ደውዬ እንዳላናገራት እኔ ተናድጄ እኮ ነው፣ በመሀል ትዬ የሄድኩት እኮ በቃ እኔምማዘርም በቃ ላናገራት ስልእሷም እንትን እሷም ያለውን ነገር ምንም ልትረዳኝ አልቻለችም። እኔ በመሀል ስጨነቅ የሄድኩት ከዛ እንደዚህ ደግሞ ሆነ። በምን አቅሜ ነው እኔ ችዬ እንትን የምለው? ለማንኛውም በመታረቃችሁ ሰላም በመፈጠሩ በጣም ደስ ብሎኛል። በመሀላችን ምንም ነገር አይፈጠርም። በቃ ልጄ ናት፣ አርሳለሁ

ከርታ ካሉ በቃ እንዳይባሉ። አሁን ተጋግዛችሁ የምታርሱት መቼም የእሷንም የኔንም ልጅ ነው አይደል? በስነ ስርዓት እንደ ቤተሰብ ተስማምታችሁ ነው። ሲጀምር ሰላም መስጠት አለበት። ገና አይባልም። ቤተሰብ በጣም ደስ ብሎኛል። የምሬ ነው። የእናንተም ጸሎት ይሆናልና ዛሬ ቤተሰብ ተሰብስቦ እንደዚህ ታርቆ እንደዚህ አንድ ላይ ሰብሰብ ብለን ደግሞ እንግዲህ ደግሞ ባለቤቴም መልካም ልጅ እንድትወልድ ያው እንግዲህ እናንተም እንድጸልዩላት አሁንም ያው እንግዲህ ጤንነቷንም ያለችበትንም እንትና አይታችኋልና እንግዲህ በየእምነቶቻችሁ ጸልዩላት። እንግዲህ ደስተኛ ነኝ፣ በጣም እንደዛሬ ተደስቻለሁ አላውቅምና እንግዲህ ሰለብሬት እናደርጋለን በደንብ ደግሞ ማለት ነው፣ እንደ ቤተሰብ ተሰብስበን ፈታ እንላለን። ይቅርታ ታማሚዎች ረበሽ ናችሁ። እናንተ ናችሁ ይቅሩ። ለማማጨቤ እንትን ዱዓ አድርጉላት። ክርስቲያኑ በጸሎት ሙስሊሞች በዱዓ አትርሷት። ላይክ፣ ሼር፣ ሰብስክራይብ በማድረጋችሁ ደግሞ አጥርሱ፣ አበረታቷት። በሰላም ልጅ ደግሞ አቅፈን ወደ ቤታችን እንድንገባ። አንቺ ፈገግ በይ። ላይክ ሰብስክራይብ እየተባለ ፈገገብኩ። አግዙን አደራችሁ እሺ። በዘበይ ባለቤቴ ነገር ስቆረጭም ከባድ ነች ያንገብ ያበጣ አትቢያት አሪፍ። በቃ ማዘር ፈታ ብለው እያወራን እኔ ሁለታችሁም ተቃቀፉ ግቢ። እና ደስ ብሎናል፣ ቤተሰብ